ወይ ጉድ፣ ወይ ዘንድሮ! እንዳልክ ጭራሽ ልጅሽ ልጄ ነው ብሎ እርፍ። ጋይስ እርፍ። ዛሬም ደሞ እንዳልክ በምን ይመጣ ይሁን ጋይስ? የሷ ፎቶ አልተጠቀመኝ፣ ያው በሷ ነው የተሰራ ያለው። በዚህ ሰዓት ታውቃላችሁ፣ በቀደም ብዙ ነገር ተፈጥሯል። ልጅሽ ልጄ ነው ብሎ እርፍ ማለት ነው። ልጅቷ እኳ አላረገዘችም፣ እንዳልክ እያላረገዘችም እኮ ልጅቷም ባል ለማግኘት ያደረገችው ጥረት ነው። እና በነገራችን ላይ ምን እንደተረዳው ታውቃላችሁ? እንዳልክ የሄሉን ቪዲዮ በደንብ በመጉት ነው የሚጠብቀው። በደንብ ያያታል፣ በጣም ይከታተላታል ማለት ነው። የሷ ቪዲዮ ባይኖር ሊረሳት ይችል ነበር። እውነት ለመናገር በየቀኑ ፍቅርክ የጨመረ እንደሚያደርግ ሄሎ ብዬ ነው የማስበው። እሷን እንዳትረሳ ሁሌ እሷንም እንድታስታውስ የሚያደርግ የሷ ቪዲዮ ማየትክ ነው። እውነት ለመናገር ከዚህ ስሜት አትወጣም እሷን ማየት ካላቆምት በስተቀር ሄሉ ታውቃላችሁ የወሰነችው ውሳኔ ላይ ወደ ኋላ በጭራሽ አትመለስም በጭራሽ ብትመለስ ኖሮ እኛ ምን የምንፈልገው ማንዶ ታውቃላችሁ ናቲ ነው ጋይስ እኔ በበኩል ናቲ በናቲ ጋር ብትኖር ደስ ይለኛል የእውነት ከናቲ ጋር ሄናል አልተፈተነችም እውነት ለመናገር እኔ ጊዜ ተጣልቷል ምናምነት ታርቋል በጓደኞቹ ከዚያ በኋላ ተጣሉን ርቀት ነው ያራራቃቸው። መተማመት ስለሌለ ነው ማላቸው ያራራቃቸው። እና እንግዲህ እንዳልክ ምን አስቦ ነው ልጅሽ ልጄ ነው ብሎ ይመጣል? ተስፋ አልቆረጠም ማለት ነው ጋይስ። እሱ በቃ እያንዳንዱ ቪዲዮ ያየ ቢለያዩ ብሎ የሚያስብ ነው የሚመስለኝ ጋይስ። የእውነት ገባቸው አደለም? በየቀኑ እሷ ሆኔ ነገር ይዛ ስትመጣ በነጋታ ቪዲዮ ሳር ይሰራል አስተውላችሁ ሆነ ሄሉ፣ በዚህ ሰዓት ይሄ ቪዲዮ የምታስታውሱ ሆነ በዛ ሰሞን ስታለቅስ ነበር ይመስለኛል። እንደዛ ነው። በጣም ተከፍታ ብቻዋን ነበረች ምናምን ታለቅስ ነበር። ይሄ ቪዲዮ ያመጣውላችሁ ማለት ነው። እና አንዳንዴ አንድ ነገር ከእጃችን ከወጣ በኋላ እስከሚወጣ ነው። እጃችን ላይ ሲኖር ምንም አይመስለንም አይደለም። ከእጃችን ከወጣ ግን ጥቅሙ ጉዳቱም የምናውቀው ማለት ነው ብዙ ነገር ትማራላችሁ ከእነዚህ ልጆች ማለት ነው ማርያምን ምንም ይሁን በቃ ምን ልበላችሁ እጃችን ላይ ያለ ወርቅ እንደ መዳብ ነው የሚቆጠረው የሚባለው አባባል እንደዛ ነው ጋይስ አባባል ብዙም አልችልም እና እንግዲህ እንዳልክ እስከ ዛሬ ተስፋ አይቆርጥም ማለት ነው አስቡት የራሷ ላይፍ ጀምራለች ያው ጭቅጭቅም ንዝንዝም ቢኖርም ማለት ነው እና የእውነት ያም ማለት ነው። እቺ ልጅ እንዴት እንደተፈለገች ብታቅ ኖሮ ሄሉን ባለፈው ይቅርታ ታደርግልን ነበረ። እውነት ለመናገር ምን ያህል ተፈላጊ እንደሆነች ምን ያህል ለእሷ ሰው ፍቅር እንዳለን እንደሚያፈቅራት ብታቅ ኖሮ ያው ባለፈው ይቅርታ ትጠይቅ ምንድነው፣ ይቅርታ በጠይቀች ሰዓት ይቅርታ ታደርግ ነበረና። ኤንዌዝ ጋይ ሶዶቼ ምን እንደሚፈጠረና አናውቅም። ዛሬ ያ በምን ይመጣ ይሁን ከልዩ ጋ ከዚህ በኋላ በቃ ከልዩ ጋ መኖር አለብን ብሎ ይመጣል፣ ወይስ ለሄሉ ይቅርታዋ ተቀብሏት ከሷ ጋር ይመጣል? የዛሬ ምጥ ነው የሚሆንብኝ። እኔማ እስከሚደርስ አንዴ ቶሎ ይለቃሉ፣ አንዴ ቶሎ አይለቅም። ወይ ችግር እኮ ነው ጋይስ። እና ምን ይፈጠሪውን እንጠብቃለን ማለት ነው። ግን እንዳልክ ምን አስበው ነው እኮ ምን አስበው ነው? ስለዚህ ልጅ እንኳን ቢኖርሽ ነይ ነው እኮ፣ ሌላ አማራጭ የለም ልጅ ቢኖርሽም ናይ እኔ ወድሻለሁ አፈቅርሻለሁ ነው እና እንዳልክዬ፣ በዚህ አጋጣሚ ራሴን ባትጎዳ አሪፍ ነው ብዬ ነው ማስበው። ለምን ሄሉ ወደ ኋላ የማትመለስ ልጅ ናት። በራሷ ተናግራለች። አንዴ ካቆረጠች ቆረጠች ነው። በቀደምም ብላለች፣ እስከማቆም ነው ምሸግሮ ብላለች። ለ ያብ ራሶ ማረስቱ ገባችሁ። አንዴ ከወሰነች አንድ ያ ነገር እስከምትወጣ ነው የምትጎዳ ካወጣችሁ በኋላ ግን ነገሮቹን ወደ ኋላ እንኳን ማሰብ አትፈልግም። ታውቃላችሁና እንዳልኳችሁ ነው። ብትመለስ ናቲጋ ነው የምትመለሱ። ብዙ አመት የቆየችው ከናቲጋ ነው። ብዙ ነገር የለመደችው ከናቲጋ ነው። ጥሩነቱን እንዴት እንደምትመሰክር አይታችሁ የለ። እሱም በተቃራኒ ማለት ነው። እና ምንላችሁ ፈልጌ ነው እንዳልክ እንግዲህ ልጅሽ ልጄ ነው ብሎ መጥቷል። ምን ይፈጠር ይሆን? ምን ይዞ ይመጣ ይሆን? የምናየው ይሆናል ማለት ነው እስከ ማታ እንግዲህ ግራ ገብቶኛል ማለት ነው፣ ሄሉ በዚህ ሰዓት። በዛ ከእሱ ጋር በተለያየች ሰዓት ነው ይሄ ቪዲዮ። እያለቀሰች ትደብሯት በቃ ከእሱ ጋር ስለተለያየች ምናምን ሰው ብቸኛነት ተሰምቷት ምናምን ታለቅስ ነበረ። ከዛ ደግሞ ናቲ መጣ። ናቲ እና ለማንኛውም እንግዲህ ማታ እንጠብቃለን ውዶቼ፣ ልጅሽ ልጄ ነው ብሏል።